በቤተ ክርስቲያናችን ውስጥ የታምራት መጻሕፍት በግንድ ላይ የበቀሉ ቅርንጫፎች ናቸው፣ ዞር አድርግ በማለት ፓስተር ሶፊ ማርያምን ፈራ አድርግ። ዞር ባታረግ ኖሮ የሚደርስብን የነበርኩ ያለዛ ምን አለኝ። ና የተወዳችሁ ቤተሰቦቻችን፣ እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ዛሬም እናንተን ያስተምሯችኋል ብዬ አሰብኩትን ሌሎች ቪዲዮችን ይዤ መጥቻለሁ። ላይክ በማድረግ ሼር በማድረግ ለመላው ዓለም በማዳረስ ኦርቶዶክስ ትብብራችሁን አጋርነታችሁን ታሳዩ ዘንድ በፍጹም ትህትና እንጠይቃችኋለን። በቀጥታ ወደ መረጃችን እናምራለን። በስማ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኝ አጋዕዝተ ዓለም ቅድስት ሥላሴ ክብር ምስጋና ይድረሳው። ወላዲ ተቃለም አምላክ አቋይ ተማሳሪ ተመረት መቤታችን ቅድስት ድንግል ማርያም ወዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሳ አሙታን አሰሮ ለሰይጣን ሰላም ኮነ። በነገራችን ላይ ይህንን የምለው እናንተ እንድትመልሱ ነው። ሁላችሁም ታዲያ መልሱን ጻፍ ጻፍ አድርጉ። ሁላችሁም አዎ፣ ሁላችሁም መልሱ። ምክንያቱም እኔ ብቻ ተናጋሪ እንዳልሆን ማለት ነው። የክርስቶስ ሰላም ና ጸጋ ከሁላችሁ ጋር ይሁን። ዛሬም እናንተን ያስተምሯቸዋል ይመክሯቸዋል ብያሰብኩትን የተለያዩ ቪዲዮዎችን ይዤ መጥቻለሁ። በተለይ በተለይ ንዕድ ክብር ት እንዴት የሆነችቷን ቤተ ክርስቲያናችንን ከፍ የምናደርግበትን መረጃዎችን ይዤ መጥቻለሁ። አንድ አረጋዊ አባትም እመቤቴ ማርያምን በአይኔ አይቻለሁ ብለዋል። ማርያምን በአይናቸው አይተዋል። ምስክርነታቸውን የምናደምጥ ይሆናል። በቅድሚያ ግን ድብቅልቅልቅ ያለው የፕሬዚዳንቱ ቤተ እምነት አስተምሮ ከራሳቸው ቤት በራሳቸው ቪዲዮ በራሳቸው ባቢሎናዊነት የተመለከትነውን ላጋራላቸው። ፔንቴኮስታል ውስጥ ነው ያለው። ወንጌል አማኝ ነኝ። ምን ልዩነት አለው? ልዩነታችን መቶ ሊደርስ ነው። ታዲያ እንደውም እዚህ ጋር ኦርቶዶክሱ ይቀርባል እ ወይዚህ እንትሉ ሌላው ምንድነው ትራዲሽናሉ ሉተራን ምናምን በጣም እኮ ጤናማ ነው። ልዩነት የለውም። ገንዳ ውስጥ ባለ ችቶኦ ችቶኦ ወይም ውሃ በሱ ወለዳለው እግዚአብሔርን ከሚያክል አምላክ ከወንዝግ በተቀዳ ውሃ ከቧንቧ በተቀዳ ውሃ ከመለኮት ከአምላክ ከኢየሱስ አባት በገንዳ ውሃ እወለዳለሁ ብሎ ማሰብ። ውሃና ከመንፈስ መወለድስ ምንድን ነው? ውሃ የተባለው ምንድን ነው? ይሄ የምናቀው ውሃ ከሆነ ኤችቱኦ የምንለው እሱ ከሆነ እንዴት ነው ሰው ዳግመኛ የሚወለደው? ከኤችቱኦ እንዴት ነው ሰው የሚወለደው? ይሄ ነው ጥያቄ። አሁን ያቀረበው ጥያቄ ወደዚህ ወደ ዮሐንስ ሶስትም የመጣን እንደሆነ ጥምቀት ለመወለድ ነው የሚል ትምህርት አናገኝም። መጽሐፍ ቅዱስ ውስጥ የሰው ልጆች ለመዳን አምነው መጠመቅ አለባቸው ን ወይን አስክድ ዋት ባፕቲዝም ስ ጥምቀት ምድሮ ተብሎ የሚጠየቅ ከሆነ አንሶር መልሱ ምንድን ነው? ዳት ስ ናት ሲምፕሊ ወተር እንዲሁ ዝም ብሎ ውሃ አይደለም። በት ወተር ኮምፕሬንድድ ኢን ጋርስ ወርድ ን ኮማንድመንት ውሃው የእግዚአብሔር ቃልና ትእዛዝን የተሸከመ ኢየሱስ ክርስቶስ ወደ ዓለም ሁሉ ሂዱ ሲል የተናገረው እንድ ስልጣን በሰማይ በምድር ተሰጠኝ ብሎ ቀጥሎ የተናገረው ቃል ስለሆነ ጥምቀቱ አቅምን የሚያገኘው ቃሉ ነው የወጣው ቃል ነው ይላል ማለት ነው። ሰው ባመነ ቅጽበት ይድናል። ሰው ሲያምን ይድናል ነው፣ ሌላ የሚቀላቀል የሚጨመር ነገር የለም። መጽሐፍ ቅዱስ ግን ድነትን እንዲያውም በሶስት ጊዜ ነው የሚያስቀምጠው። ባላፊ ጊዜ ያስቀምጠዋል፣ በአሁን ጊዜ ያስቀምጠዋል፣ በሚመጣው ጊዜ ያስቀምጠዋል። ስለዚህ መጽሐፍ ቅዱሳዊ አስተምሮ የምስራቃውያኑም ድነት ሂደት ነው ድነት እየዳንን ነው የምንሄደው፣ እየታከምን ነው የሚለውን ይይዛል። የምዕራባውያኑንም ማስተምሮ ድነናል፣ በክርስቶስ ቤዛነት የሚለውን ይይዛል። ስለዚህ ሁለቱን ማስታረቅ መቻል አለብን። ልዩነት አለ። ልዩነት ስለሌለው በአንድ ሕብረት ውስጥ ያለነው ልዩነት ስለሌለ ነው፣ አንድ ዶክትሪን ሰርተን አብረን ያለነው። ሞባላሞዲህ የፕሮቴስታንቱ ቤተ ምለት በጥምቀት ላይ ያላቸው አስተምሮ ነው። እንግዲህ አንዱ ነው አንደኛው ውሃ ነው። ውሃ ደሞ ከቧንቧ የመጣ ነው። ከክርስቶስ ጋር ምንም ድነት አያስገኝም ይላል። አንደኛው ደግሞ የተጸለየበት ነው። የእግዚአብሔር ቃል ያለበት ነው። የእግዚአብሔር መንፈስ የረበበበት ነው። ያስገኛል። እነዚህ በሙሉ ፕሮቴስታንቶች ናቸው። በጣም ድብልቅልቅ ያሉ ናቸው። ጴንጤ ጴንጤ ጴንጤ ይላሉ። ምንድን ነው ጴንጤ ራሱ? እኔ መክራችኋለሁ፣ ጴንጤ ሁኑ። ለዚህ ነው በየቦታው ጴንጤ እንደሆንኩኝ ስናገር የ ግን ጴንጤ ምንድን ነው መቼም ጴንጤ ሃይማኖት፣ ማትሉንም ሃይማኖት አያድንም፣ አደለ ምትሉት? እኛንም ደግሞ ሃይማኖተኞች አደለ ምትሉ? ጴንጤነት ምንድን ነው? ጴንጤ መሆን በራሱ ትርጉም ምንድን ነው? ይሄ መጀመሪያ መልስ ያስፈልገዋል። ማለት ደግሞ ለመሆን ካሰብን የትኛውን ጴንጤ ነው የምንሆነው? ጥምቀት ያድናል አያድንም የሚለውን ነው? የጌታ እራት የሚቀበለውን የማይቀበለውን ነው? የነቢያትን ህብረት የሚቃወመው ነው? ነቢያቶችን የሚቀበሉትን ነው? ሴት አገልጋዮችን የሚቃወሙትን ነው? እስታውስ፣ እየተከራዩ የሚጸሉትን ጴንጤዎች ነው የምንሆነው? ወይስ ደግሞ ሶፍት እያበሉ አክታ እየተፉ ጫማ እያስላሱ ጴንጤ የሚያደርጉት ጋር ነው የምንሆነው? እናንተ ራሳችሁ 99 ሺህ ጴንጤ ናችሁ። የትኛው ብረት ላይ ነው የምንቆመው? ስንት ጴንጤ ነው ያለው? ለማበድ ለመጨፈር፣ ዘይት ለመግዛት፣ ቲሸርት ገዝቶ ለመጃጀር ጴንጤ አንሆነ እኛን የጠራን የታመነ ነው ጻድቅና እውነተኛ ጌታ የሆነው ኢየሱስ ክርስቶስ ነው የጠራን። ከዚህ ጥሪ ውጪ ሌላ ጥሪ አናስተናግድም። መጽሐፍ እንዲህ ይላል፦ በመንገድ ላይ ቆሙ፣ ተመልከቱ፣ የቀደመችውን መንገድ ጠይቁ፣ መልካሚቷን መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁ ዕረፍት ታገኛላችሁ። ትንቢተ ኤርምያስ ምዕራፍ ስድስት ቁጥር 16 ላይ ይሄንን ድንቅና ልዩ የሆነ የነቢያትን ህብረት የሐዋርያትን አንድነት ጥለን ወዴት ነው የምንሄደው? ከቅዱሳን ህብረት ወዴት ነው ገንጥላችሁ የምትጠሩን? ይህ እኛ ያለንበት ህብረት እነ ቅዱስ ጳውሎስ የተጋደሉላት ሃይማኖት እነ ዲያቆን እስጢፋኖስ በድንጋይ የተወገሩላትን ሃይማኖት ሰማዕታት በደማቸው ያጸኗትን እችን ቅድስት እምነት ትተን ወዴት ነው የምንሄደው? ለዚህ ነው ሐዋርያው ቅዱስ ጳውሎስ በወንጌል ለወለደው ለልጁ ለጢሞቴዎስ ሁለተኛ ጢሞቴዎስ ምዕራፍ አራት ቁጥር ሰባት ላይ እንዲህ አለው፣ መልካሙን ገድል ተጋድያለሁ ሩጫዬንም ጨርሻለሁ፣ ሃይማኖቴንም ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። መልካሙን ገድል እየተጋደልን ሃይማኖታችንን ጠብቀን የጌታን አማናዊ ሥጋ እየበላን የጌታችንን አማናዊ ደም እየጠጣን እየተጋደልን የምንጠብቀው የቅዱስ ጳውሎስ ሃይማኖት ነው ያለን። ይሄን ሃይማኖት እንጠብቀዋለን። ቅዱሳን ወደ ጻድቃን፣ ወደ ሰማዕታት ኅብረት ስለምንነጠቅ ይሄን ስፍራ ለቀን አንሄድም ። እኛ በሃይማኖታችን በቤተ ክርስቲያናችን ሆነን የሚመጣውን ጌታ እንጠብቃለን እንጂ ወደ ጴንት። ደስ የሚያሰኝ ምስክርነት ነው ወንድማችን ያያ ዘልደታ የሰጠን፣ በጣም ደስ የሚያሰኝ ምስክርነት ነው። በነገራችን ላይ ይሄ ሃይማኖት ኦርቶዶክስን የማወቅ ፍቅር፣ ቤተ ክርስቲያን ጠንቅቆ የማወቅ ፍቅር በየትኛውም በኢትዮጵያም ክፍል ከኢትዮጵያም ክፍል ውጭ ነው ያለ ኢትዮጵያ ውስጥም ከኢትዮጵያም ውጭ ማለት ነው። በጣም የገረመኝና አንድ ቪዲዮ ላሳያችሁ። ለእመቤታችን ለቅድስት ድንግል ምንም ነገር ውሰድ፣ እመቤቴን ግን እንዳትነካብኛል። በጣም የወደድኩት ነው እና እናንተም ለእመቤታቸው ፍቅራቸውን ኮመንት ላይ ግለጡልኝ። ይሄኛውን ልጅ ተካትለን እንመለስ። ዞር አድርገው ምክንያት ዞር አርግ ካልኩ ማድረግ ነው በቃ አስፈራርተኝ ነው ወይስ ዝም ብለው ኖርማል ዞር ባድርግ ነው። ዞር አርግ አልገባኛው አባባላይ በምንድነው ዞር ባድርግ እምትለኝ? ኮ እኔ ኮ ያስረዳ ለምን አልቀኛረ

ሶፊ ስፖርት ቤት ሶፊ እግዚአብሔር ነው። እንደመጣሁ አገኛለሁ አንተ ጋር አዲስ አበባ ነው ሰው አንተ በድንግል ሶፊ የቀረ ይቀራል እንጂ አትመጣብኝ። እሺ እንዳመጣብኝ ዛሬ አዘጋብኝ በሷ ግን ማን እሷ ለእኔ የህይወት የመጨረሻ ከስቃይ ያወጣችናል። ከስንት ነገር የምታኛለስ ቤተ ውስጥ ያለው ይሄና ይሄ ብቻ ያለው ሌላ ምንም የለም። ሲሄድ አንተ ጋር ስመጣ እሷን ለምን በምን አሳዘንኩ ነው? ምንድን ነው አሁን ያደረከው? ምንድን ነው ያደረከው? ለመቤታችን ያለውን ፍቅር ተከታተላችሁ ምን ያሎቻችሁ? ይህንን ስሜት እናንተ ላይ ተጋባ? የምን ያሎቻችሁ ስሜት ተጋብቶባቸዋል። በጣም የወደድኩት ነገር ነው። መነግራችን ላይቭ ለማግኘት ላይቭ ላይ የገባት ገንዘብ ለማግኘት ነው ከፈለክ ዝጋው። አንዲቷን ቅሪቴን የቀረችኝ የቀረችኝን ሀብቴን ድንግል ማርያም ግን እንዳትነካብኛል። አይታችኋል ፍቅሩን። ምንም ነገር ውሰድ፣ የፈለግከውን ነገር አድርግ፣ በመቤቴ በዚች በስዕል አድኖ በመቤቴ ግን እንዳት መጣብኛል። በጣም የተገረምኩበት ነገር በጣም በጣም የተገረምኩበት ፍቅር ነው። እና ምን ያሎቻቸው መቤታችን ለመቤታችን ያላቸውን ፍቅር እንደምትገልጡ አላውቅም። ሌላው ሃይማኖት አያድንም፣ ሃይማኖተኞች ሃይማኖት ገዳይ ነው ምናምን የሚሉ ፕሮቴስታንቶች እንግዲህ ታውቃላችሁ። ወይ ፕሮቴስታንት ብቻ አሁን አብዛኛዎቹ ተባስተዋል። የሰሞኑ የመውደቂያቸው ጩኸት ደግሞ ይሄን ነው፣ ሃይማኖትን መክሰስ ነው። ለመሆኑ ለምንድን ነው ሃይማኖት ሃይማኖት የምንለው እኛ ሃይማኖት አያድን የሚያድነው እምነት ነው አረ እንደውም ከዛም አልፎ ተርፎ ምን ይላሉ ሃይማኖት ገዳይ ነው የሚሉም አሉ በዛ እምነት ተቋማት ውስጥ ማለት ነው ነገር ግን መጽሐፍ ቅዱስ ምን ይላል የሚለውን እኛ ደግሞ በመጽሐፍ ቅዱስ ደግሞ እስቲ እንየው ይሁዳ ይሁዳ አንድ ምዕራፍ ነው ያለው ይሁዳ አንድ ሶስት ላይ እንዲህ የሚል ቃል እናገኛለን ስለምንካፈለው ስለመዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ስለተሰጠች ሃይማኖት እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ ይላል። ስለዚህ ሃይማኖት የሚል ነው ምን የሚል ነው? የሚያድን ነው ማለት ነው። አንድ ጊዜ ስለተሰጠች ሃይማኖት እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ግድ ሆነብኝ። ምን ስለምንለው ስለምንካፈለው ስለመዳናችን አለ። ስለመዳናችን ስለምንካፈለው ሃይማኖት እንድንጋደል መጽሐፍ ቅዱስ ምን ይላል ያዛል፣ ማለት ነው። ሃይማኖት ስንት ነው የሚለውን ቃል ደግሞ ስናይ ኤፌሶን 4 5 ላይ አንድ ሃይማኖት ነው የሚለው። በነገራችን ላይ አንድ ሃይማኖት መጽሐፍ ቅዱስ የሚለው፣ አሁን ግን በምድራችን ላይ ስንት የእምነት ድርጅቶች አሉ። ለመቁጠርም ያዳግታል። እንደው አንድ ቀን ሙሉም አይበቃም እሱን ቆጥሮ ለመጨረስ ማለት ነው። ነገር ግን ከዛ መሃል አንድ ሃይማኖት ነች። ያችን አንድ ሃይማኖት በምንድን ነው የምናገኛት በመጽሐፍ ቅዱስ ሚዛን ባስተምሯ እውነተኛ የጌታ ቤተ ክርስቲያን የሆነችው የትኛዋ ነች? የጌታን ቃል ሳትሸራርፍ፣ ሳትጨምር፣ ሳትቀንስ ቀንስ እሱ ያለውን በሙሉ የተቀበለች ቤተ ክርስቲያን ልትኖር ይገባል ማለት ነው። ያቺ ደግሞ ማነች? የቀደመች የተባለች ትንቢት ኤርሚያስ ምዕራፍ 6 ቁጥር 16 ላይ በቀደመችው መንገድ የቀደመችውን መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ተመላለሱ፣ ለነብሳችሁ እረፍትን ታገኛላችሁ የተባለችው እነሱ ግን አንሄድባትም አሉ ይላል። ቀጥሎ በዛች በቀደመችው ሃይማኖት አንሄድም ያሉት ማለት ነው። ከስማችን ትርጉም ራሱ ብንነሳ የኛ ኦርቶዶክስ ተዋህዶ ብለን ነው እምነታችን የምንገልጸው። ኦርቶዶክስ ተዋህዶ ማለት፣ ኦርቶ ማለት እውነተኛ ቀጥተኛ ማለት ነው። ዶክስ ማለት መንገድ ማለት ነው። ተዋህዶ ማለት ኢየሱስ ክርስቶስ ማለት ነው። አምላክ ቃል ሆነ፣ ቃል ስጋ ሆነ፣ አምላክ የኛን ስጋ ለበሰ ስንል ነው ኦርቶዶክስ ተዋህዶ ምን ማለት ነው? እውነተኛ ቀጥተኛ መንገድ ማን ነው? ኢየሱስ ማለት ነው። ስለዚህ መንገድም እውነትም ህይወትም እኔ ነኝ አላድል ኢየሱስ ክርስቶስ። እውነተኛ ቀጥተኛ መንገድ ኦርቶዶክስ ተዋህዶ ማለት ይሄ ነው ፍቺዋ ማለት ነው። ስለዚህ ሃይማኖት አያድንም የሚሉ ሰዎች ምናልባት እውነት ነው። ከአንዲቱ ሃይማኖት ውጭ አያድንም፣ የሚያድን የለም ስለዚህ እኛ ግን በምንድን ነው ጸንተን ልንኖር የሚገባን? በአንዲቱ ሃይማኖት ማለት ነው። በጣም ብዙ በነገራችን ላይ ስለ ሃይማኖት ብዙ ቦታ የተጻፈው አለ፣ ብዙ ቦታ ማለት ነው። አንደኛ ጢሞቴዎስ ምዕራፍ አራት ቁጥር 1 እስከ ሁለት ያለቃል መንፈስ ግን በግልጥ በኋላኞች ዘመናት አንዳንዶች የሚያስቱ መናፍስት በአጋንንት የተሰጠን የአጋንንት ትምህርት እያደመጡ ሃይማኖትን ይክዳሉ በገዛ ህሊናቸው እንደሚቃጠሉ ደንዝዘው ይላል። ስለዚህ ሃይማኖትን ይክዳሉ። መንፈስ መጽሐፍ ቅዱስ ግን ምን ይላል? እስከ መጨረሻ የሚጸና ግን እርሱ ይድናል። የማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ። ስለዚህ ምን ማድረግ አለብን? በቀደመችው ሃይማኖት ላይ ሁላችንም እስከ መጨረሻው ልንጸና ይገባል። ማንም እንዳያስታችሁ ተጠንቀቁ፣ የማቴዎስ ወንጌል ምዕራፍ 24 ቁጥር 4 ላይ ማንም እንዳያስታችሁ ተጠንቀቁ ብሎ ነግሮናል ጌታችን ኢየሱስ ክርስቶስ። ስለዚህ ስንመረምር ወደ ኋላ ተመልሰን ስናይ አብዛኛው እንግዳ ትምህርት ይዞ የመጣ ነው። የሆነ ሰዓት ላይ በመሀል የጀመረ እንግዳ ትምህርትን ያስጀመረ ስለሆነ እኛ ግን በቀደመችው እምነታችን ጸንተን ልንኖር ይገባናል ልላችሁ ነው። ደስ የሚያሰኝ መልስ ነው። በጣም በጣም ብዙዎቻችን በቃ የሚያስማማ ትክክለኛ ቤተክርስቲያን አስተምሮ ነው። ወደ እኛ አባት እንምጣስ። ቅድም የቤታችን ነገር ማንሳታችን ካልቀረ ማርያምን አይቻታለሁ፣ በአይኔ አይቻታለሁ ያሉት አባ አዳነ

ከዚያ በኋላ እዚያው ላይ ነው። እናንተ ታቦት ትሯቸዋላችሁ እኛ ክብረ ቅዱሳን ነው የምንላቸው ላሳይህ ብሎ ክፍት አድርጎ ያሳየኛል። ያሳየኝ እንደሆነ ሌላ ነው። ሀክብ ላይ ክብር አላቸው። ከዚያ በኋላ ይችን ታውቃታለህ ይለኛል። ደግሞ ከዚያ በላይ ይችን ሴ ታውቃታለህ አላውቃት ይችማ ወላዲተ አምላክ ናት ይለኛል። ወዲያው ትመጣለች ይገባል ብላ አንደር ተየ ገባሁኝ ከዚያ አንስቶ በሙሉ ሰባ ያንን አሳይቶ በሰባ አንድ ዓመተ ምሕረት ታኅሳስ 18 ለ19 ነፍሴን ከስጋ የለይቶ ሲኦል ከተተኝ። እንግዲህ መሰረት ዘንበር ስለ ቦታው ደግሞ አመጣልሃለሁ። ሲኦል ከተተኝ ከሲኦል ገብቼ እነማንን ያገኘሁኝ እነ ሲኦል እነ ቅዱስ መሐመድ ነው ያገኘሁ። አዚያው ጉኑ ደቁስ ልበለው ያን ሁሉ አሳይቶ የሲኦልን አስጎብኝቶ እንደገና ደግሞ ወዴት ወሰደኝ? ወደ ገነት ወሰደኝ በገነት ሁሉ አሳይቶ አራት ማዕዘን አሳይቶ እኒቺ ኢየሩሳሌም የተባለችው አምሳየዋ ሄዶን ገነት ይቻል ይች የምታያቸውም ቅዱሳን ናቸው ቅዱሳን ናቸው አለ። ያነንም ሁሉ አሳይቶ ሁሉ አድርጎ አያቸውል ብሎ አክብሩ ላይ ክብር፣ ጸጋ ላይ ጸጋ የተሞላላቸው ናቸው። ሙሐመድን ያልኩት ራሱ እየመሰከረ ነው ስላልተጠመቅኩኝ። ይኸው እንግዲህ እኛ አባት አባ አዳነ ይባላሉ። በገር ገራ ጊዮርጊስ ነው ይህን የተናገሩት ሰባ ላይ የሆነው ነው በማለት ነው። እንግዲህ ታሪክን ወደ ኋሊት መለስ ብለው ያወሱት ማለት ነው። እንግዲህ ያው ምናልባት በቀጣይ ከኚህ ጋር የተረጋገጠ መረጃዎችን ደሞ ይዘን የምንመጣላችሁ ይሆናል። ነገር ግን የምታውቁ ካላችሁ በኮመንት አስቀምጡልኝ። እንደ መረጃ ነው የያዝነው። ምናልባት በቀጣይ በሚደርሱን መረጃዎች፣ ማስረጃዎች የምናረጋግጥላችሁ ይሆናል ማለት ነው። ብፁዕ አባታችን ብፁዕ አቡነ ማርቆስ እኔ እንዲህ ስጮ እኮ አንተ እንኪስም ይፈትሻል። አሁን በአጋጣሚ ተጠንቀቁ። በኋላ ትመጡና ስልኬ ጠፍቶ ስላሴ ደግሞ ስልክ ይጠብቁ እናንተ ምን ልትሰሩ? እስኪ ክብረ ነክ እኮ ነው። ቦርሳ ሊጠብቅ እዚህ ኧረ፣ እንኳን እግዚአብሔር፣ እኔም አልጠብቅልህም እኮ እንደ እኛ። ይህማ የእኛ መብትም እኮ ነው። የእኛን ገንዘብ እኛ ነን። ከእኛ በላይ የሆነውን እኛን የሚጠብቅ እግዚአብሔር ነው አይደል እኮ። ሃይማኖቱ እኮ እንደዚህ ነው መሆን ያለበት። አይ ስላሴ ልሳለም እንጂ ብር ጠፍቶ ቁልፉ ጠፍቶ እንዴ! ይሄ በጣም ሟርት ነው በእውነቱ። እንዴ፣ ወርሳችሁን ጠብቁ፣ ጠንቃቅ ቢቻል የሌላውን የደካማውን፣ ባይቻል ደግሞ ራስን መጠበቅ ብፁ አቡነ ማርቆስ ናቸው ይህን ያስተላለፉት። ወደ ሊቀሊቃውንት ስሙር ለአምራ አሁን ገድላት ድርሳናት በቤተ ክርስቲያናችን ውስጥ የታምራት መጻሕፍት በግንድ ላይ የበቀሉ ቅርንጫፎች ናቸው ቅርንጫፎች ናቸው። ምንም አንድና ሁለት የለውም። ግን ከዚህ በፊትም በሌላ ቦታ እንዳልኩት እኔ አሁን እነዚህ ገድላትንና ድርሳናትን ሰዎቹ ሳይቀበሏቸው መከራከሪያ ማድረጋቸው ለእኔ ምንም ትርጉም አይሰጠኝም። ለምሳሌ ደግሜ ምሳሌውን ብናገር ፀሐይ በምስራቅ ነው የምትወጣ። በምዕራብ ብሎ መከራከር የሚፈልግ ሰው ካለ መብቱ ነው፣ ግን መጀመሪያ ፀሐይ መኖሯን ማመን አለበት። ፀሐይ አለች ብሎ የማያምን ሰው መጀመሪያ በሌለች ፀሐይ ላይ እንዴት ነው ምስራቅ ምዕራብ ብሎ መከራከር የሚቻለው? መጀመሪያ መኖራ ህልውናቸውን ማመን አለበት። ህልውናቸውን፣ ገድላት፣ ድርሳናት፣ ታምራት መጻሕፍት፣ እነዚህ በመኖራቸው ከታመነ ሊኖሩ ይገባል ብሎ ከታመነ በኋላ በይዘታቸው ላይ መነጋገር እንችላለን። ችግር የለውም። ይቅርና ገድላት፣ ድርሳናት ወይም ታምራት መጻሕፍት በመጽሐፍ ቅዱስ ላይ እኮ ከቃል አንጻር ከብዙ ቋንቋዎች ከብዙ ጊዜ ከብዙ ልሳኖች የመጣ እንደመሆኑ መጠን ወይም ደግሞ ከተለያዩ ልሳኖች የመጣ እንደመሆኑ መጠን በዚያ ላይ እንኳን እይታዎች ሁሌም አይቆሙም። በብዙ መንገድ ይሄኛው ይሄ ቢሆን ግሪኩ እንደዚህ ቢሆን ይሄኛው እንደዚህ ቢባል አቻ የሆነ ቃል ሁሌም ሊሻሻልበት ይችላል። ይህን ማለት ምን ማለት ነው? በገድላትና በድርሳናትም ላይ እንዲሁ ዝም ብሎ ጥላቻ ብቻ ይዞ የአምልኮ መጽሐፍት ናቸው፣ ወይም ደግሞ ምንድን ነው እንደ መጽሐፍ ቅዱስ ናቸው መጽሐፍ ቅዱስን የሚተኩ ናቸው ብሎ ዝም ብሎ አሉባልታ ከማውራት ምንድን ነው ቤተክርስቲያኒቱ በገድልና በታምራት መጽሐፍት ላይ ምን ትላለች የሚለውን ማወቅ መረዳት ይቀድማል። አሁን ግን በማያምኑት ነገር ላይ ነው ክርክር የሚያቀርቡትና እሱ የመጀመሪያው የሚያበላሸው በማያምኑት ነገር ላይ መከራከሩ ነው እና እኔ ቤተክርስቲያኒቱ አንደኛ በትምህርት ደረጃ እንኳን አትሰጣቸውም። ገድል የሚማር የለም፣ ታውቃላችሁ። ዜማ ሚማር አለ፣ ቅዳሴ ሚማር አለ፣ ቅኔ ሚማር አለ፣ አቋቋም ሚማር መጽሐፍ የሚማር ብሉይ ኪዳን አዲስ ኪዳን መነኮሳት አራቱን ጉባኤያት የሚማር ብሉዩን፣ አዲሱን፣ ሊቁን፣ መነኮሳቱን የሚማር ገድል የሚባል ትምህርት ግን የለም እኮ ቤትም ቤተክርስቲያን የለም። ይሄ በእኛ ቤት በየትኛው ጉባኤ ማለት ነው ይሄ? ከሆነ ምንድነው ታዲያ ደርስና ድርሳናትና ታምራት ምንድናቸው ያል እንደሆነ ለመደበኛው ትምህርቶቻችን ማጣቀሻ የሚሆኑ ታሪክ ማወቂያ የሚሆኑ በእግረ መንገድ ታሪክ ስለሚናገሩ እንደገና ደግሞ ያው ሁሌ እንደሚባለው እዚያ መደበኛው ትምህርት ላይ መጽሐፍ ቅዱሱ ላይ ያነበብነውን የስራ መጽሐፍ በህይወት የኖሩ ናቸው። ለምሳሌ ሁልጊዜ የምጠቅሰውን ብጠቀም አሁንም ማቴዎስ 17 ላይ መድኃኒታችን ኢየሱስ ክርስቶስ ተራራ ታነሳላችሁ ብሎ ለሐዋርያት ስልጣን ሰጥቷል። በመደበኛው የመጽሐፍ ቅዱስ ታሪካችን ላይ የትኛው ማዋሪያ ተራራ ሲያነሳ አላየ ነው። በሌላ መጽሐፍ በአስረኛው መቶ ክፍለ ዘመን መጨረሻ ላይ ግን ጫማ ሰፊው ስመሆን መጣ። ያው ዛሬ እንደምታውቁት ግብፅ ላይ ጠባሳው የሚታየው ደብረ ሞካታም ላይ ያለው ቤተክርስቲያን እንዲሰራ ምክንያት የሆነው በአስራ አንደኛው መቶ ክፍለ ዘመን መግቢያ ላይ መጣና ይህን አደረገው። ስለዚህ መጽሐፍ ቅዱስን የተረጎሙ ቅዱሳን ታሪካቸውን የተጻፈበት ገድል ተአምር ሌላ ምንም ነገር አይደለም። ስለዚህ ገድላትን ግን ገድላትን ግን እንደ መጽሐፍ ቅዱስ ናቸው ወይም ደግሞ የመጽሐፍ ቅዱስ እንዲያው እንደ ብሉይ ኪዳን እንደ አዲስ ኪዳን ሆነው እንዲህ ይሆናሉ እንዲህ አይሆናሉ የሚል ነገር የለም። አንድ ሁለተኛ ደግሞ ቅድም እንዳልኩት፣ እንዲያው ምንም ስህተት የለባቸውም አትልም። ቤት ብላ አታቅም። እንዲህ በጣም እኮ ነውር ነው አታቅም። እኛም አሁን ስብሰባው ላይ ያነሳ ነው በጣም ደስ የሚለው እንዲሁም ምናልባት እንደው ልዩነት ይኖሩ ይሆን ብዬ ፈርቼ ነበር። የሚገርማችሁ ብዙ ቀን አልገባው፣ ሶስቱን ቀን አልገባው፣ አንዱን ቀን እንደምንም ገባው። በግል ምክንያት ነው ያልገባሁት እና አንዱን ቀን ግን ያው እንደምንም አጣብቤ ገብቼ ነበረ። ደስ የሚል ርዕስ ላይ ነው የደረስኩት። ገላት ድርሳናት፣ አዋልድ መጻሕፍት በአጠቃላይ በዚህ ላይ የሚወያየው ግሩፕ ላይ ነበርኩ እና እኔ ምናልባት እንደው ልዩነት ይፈጠር ይሆን ብዬ አስቤ ነበር። ሁሉም ሊቃውንት በአንድ ቃል ያጸደቁት በየጉባኤ ቤቱ ስንነጋገር ይኖርበት ነው። እንዲህ እንዲህ አይነት ችግር እንዲህ እንዲህ አይነት ነገሮች የቃላት የምን የምን የምን ዝንፈቶች ይኖራሉ። እነዚያን ዝንፈቶች ማስተካከል የቤተ ክርስቲያኒቱ የሊቃውንቱ ግዴታ ነው ተብሎ ተስማምበት ነው እንጂ መጽሐፍ ቅዱስን ይተካሉ እራሳቸው እንደ መጽሐፍ ቅዱስ ይሆናሉ የሚል ቤተ ክርስቲያኒቷን እንደዚህ አይነት አስተምሮ የላትም። ቅድም እንዳልኩት ምንም እንደው ችግር የለባቸውም የሚልም ትምህርት የለም ሀሳብም የለም። በአንድ ድምፅ ሊስተካከሉ የሚገባቸው ተስተካክለው ይታተሙ። ይሄ ዝም ብሎ በየቤቱ የሚታተመው ሕትመት ይቁምን የተባለ በየቤቱ ማለት አንዳንዱ ከቅንነት አንዳንዱ ከሌላ ዓላማ ብዙ ብዙ ነገር ያደርጋል። በእኛ ቤት እንደምታውቁት ሌላውን ተውትና መጻሕፍቱን እንደው ዘቢብ እንኳን እ የእኛ ቤተ ክርስቲያን የላትም። የውጭ ሰውን የሚያመጠዋን በሌላ እምነት ያሉ ሰዎች አልባሳቱን ብትመለከቱ አብዛኞቹ በደንብ ሰው የሚወዳቸው አገልጋይ የሚወዳቸው የውጭ ነው። የግሪክ የምናምን ነው የሚባለው ነጋዴ ነው የሚያዘጋጀው፣ ሁሉን ነገር ቤተክርስቲያኒቱ በራሷ መንገድ ልታዘጋጀው የሚገባውን። መጽሐፍትም እንደዛ ናቸው። ዝም ብሎ ነጋዴ እንደፈለገ የሚያሳትማቸው ናቸው። እነዚህ መጽሐፍት ምንም ስህተት የለባቸውም እንዴት ይባላል? ነውር እኮ ነው። እንዲያ የለባቸውም ማለት በራሱ ማለት ነው። ማለት ግን ፀጉር ይስተካከል ማለት አንገት ይቆረጥ ማለት አይደለም። የቃላት የሀሳብ የምን የምን ዝንፈት አለባቸው ማለት እንዲሁ ገድላት አያስፈልጉም የሚል ድምዳሜ ያለው ሰው ደግሞ እሱ ካለ እብድ ነው። ያስፈልጉናል። ቅዱስ ጳውሎስ እንደተናገረው ዋኖቻችሁን አስቡ፣ የእምነታቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው ነው ያለ እና እኔ አሁን የአቡነ ተክለ ሃይማኖትን ፍሬ ለማየት ብፈልግ መጽሐፍ ቅዱስ ላይ አላገኘው። የሌሎችን ቅዱሳኔ እነ ቅዱስ ጊዮርጊስ ብንል ከመጽሐፍ ቅዱስ በኋላ የመጡት አረዛው መጽሐፍ ቅዱስ ላይ ያሉት ውስጥ ተጋድሏቸው መቼ አለና የሊቀ ሊቃውንት ስሙር አላምረው ነው በቲክቶክ ቀጥታ ስርጭት ላይ ገብቶ ያስተላለፉት መልእክት። ነው ውድና ክብራት ቤተሰቦቻችን የዛሬ መረጃችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክና ሼር በማድረግ ትብብር አጋርነታችሁን ማሳየታችሁን እንዳይዘነጋ፣ ተሰማበትኩኝ ወንድማችሁ ልውል መብራቱ ነኝ። ላይክ በማድረግ ነው እንግዲህ ፍቅራችሁን የሚገልጡት ሁላችሁም ላይክ አድርጉ። ክብር ምስጋና ያለው አብ፣ ክብር ምስጋና ያለው ወልድ፣ ክብር ምስጋና ያለው መንፈስ ቅዱስ አንድ አምላክ አሜን።